በእንዳልክ ቤት የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አረጋለሁ። እኔ እንጃ፣ በስመአብ! እኔ በጣም ደስ ብሎኛል። እውነት እንዳልክ እውነት እውነተኛ አፍቃሪ እንዲሆነ በተለይ በዛሬው ቪዲዮ ነው የተረዳሁት። ይህንን ያክል ነው የሚወዳት ሄሉ። ይህ እነዚህን ያክል ነው ያለው ቦታ ለሄሉ። ሄሉ እውነት ለመናገር አንዱ አልፈልግሽም ብሎ ሲሄድ፣ አንዱ ደግሞ እንደዚህ ተንከባክቦ የሚይዛለና የእውነት እንዳልክ ዛሬ በጣም ነው ያስደሰተኝ። ተንበርክ ከሁሉ ነው እኔ ምን ልበላችሁ። አይታችሁታል ብዬ ነው የማስበው። እና ይሄን ደግሞ እሱን ከመለመን እንደዚህ አይነት ሁሉንም አሟልቶ የሰጠው ሸበላ እንዳልክ ነው። እውነት ለመናገር ማለት ነው የምሬ ነው ምላችሁ። እና እኔ ምን ብዬ እንደምናገር ዛሬ አላቅም። እኔ በእንዳልክ ደስታ እኔም ተደስቻለሁ። ሄሉዬ ወደ እንዳልክ እንደምትሄድ እርግጠኛ ባልሆንም ታደርገዋለች ብዬ አስባለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ እዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ። ዛሬ በጣም የተገረምኩበት ቪዲዮ ነው። እንዳልክ ለሄሉ ያለው ቦታ በጣም የረቀቀ ከባድ ነው። እውነት ለመናገር ምን እንዳለ ነው የሰማሁት፣ ዛሬ እሷን እኔ ታገባው ትዳራችንን ሚዲያ ላይ አናወጣውም፣ እሷም በቤቷ ሌላ ነገር ትሰራለች፣ እኔም በቤት ሌላ ስራ እንሰራለን እንጂ እንደዚህ ትዳራችንን ልጃችንን ሚዲያ ላይ ይዘን የምንወጣ ሰዎች አይደለንም። ተፊትም አጥፍቻለሁ ነው እያለ ያለው ሄሎ፣ ይቅርታ ማድረግ ትልቅነት ነው። እና ደግሞ ትልቅ ይቅርታ ልብ ያለሽ እንቁ ሴት ነሽ፣ እናቅሻለን። እና ይቅርታ አድርገሽለት ወደ እንዳልክበት ተመልሰሽ ሁሉንም ነገር ብናይ እኛ በተለይ እንዴት ደስ እንደሚልን ብዬ ነው ማስበው፣ ማለት ነው። በእርግጥ ዛሬ አኩርተሽኛል። አነጋገርሽ፣ ሁሉ ነገርሽ ኮርቼብሻለሁ፣ የኔ ጀግና። ሲጀመርም እኛ አንቺን የምናቅሽ እንደዚህ ቆራጥና ጀግና ሴት እንዲሆንሽ ነው ማለት ነው። የኔ ውድህትና እንዳልክ እንደምትረጁ አልጠራጠርም። ኧረ እንዳልክ እውነት በጣም ያፈቀራት የሆነ ስነግራችሁ አንዳንዴ በእጃችሁ የያዛችሁትን ሌላ ስትመለከቱ በእጃችሁ የያዛችሁት ነገር ያመልጣልና እንዳልክ ደዛ ነው የሆነበት። አሁንም እንደዚህ እየጸጸተው ያለ ነገር በቃ ያኔ የምንይዣት በነበረ መላየድ የለባትም ነበር መላክ የለብኝም ነበር ነው እንዳልክ። ያኔ ጥፋቱ የእሱ እንዲሆነ ስላወቀ ነው እንደዚህ እየተጸጸተበት ያለውና ሄሉ ደግሞ ያው ይህ ቅርታ ልብ አላትና ትመለስለታለች ብዬ ባለ ሙሉ ተስፋ ነኝ። እንግዲህ እግዚአብሔር ይርዳ እላለሁ። እንግዲህ ጸል ይህን ነው ምለው። ሄሉ የይቅርታ ልብ ያላት ልጅ ናት እና እንደምትመለስልህ እርግጠኛ ነኝ። ምክንያቱም የይቅርታ ልብ አላት፣ ምርጥ ልጅ ናት። በሰው ላይ ቂም የምትይዝ ልጅ አይደለችም። ሄሉ የዋህነች የዋህነቷም ነው የሚጎዳት። ገባህ? ይህ ነው እና ሄሉ እንደምትመለስልህ እንግዲህ አልጠራጠርም። እና እግዚአብሔር ይርዳህ ነው ምለው። እግዚአብሔር ይርዳህ፣ ፈጣሪ ይጨመርበት እኛም ብንጸልይም ኑሮ ፈጣሪ ደግሞ ይጨመርልህ ና ፈጣሪ እርዳህ ነው የምለው። እንግዲህ እንዳልክ በጣም ነው የተገረምኩት። ዛሬ ያየሁት ነገር ደስታው ማርያምን በጣም ነው የተደሰተው። ና እውነት እንደዚያ ሲሆን እኔ ራሱ እንዲደስ እንዳለኝ እንደዚህ ይሄን ያክል ነው ለሄሉ ቦታ ያለው እንዲ ህን ያክል ነው ለሄሉ ፍቅር ያለው በጣም ነው ደስ ያለኝና እግዚአብሔር ይርዳችሁ እንግዲህ ሄሉንና እንዳልክ ፈጣሪ እርዳቸው ነው ምለው። ሌላ ምንም አልልም። አንድ ሆነው ልን ባየዋቸው በእውነት እኔ ደስ ይለኝ ነበር። አንድ ሆነው ባያቸው፣ በጣም በጣም በጣም እደሰታለሁ። የእውነት እንዳልክ በጣም ትዕግስት ሰጠው። እውነት በስመ አብ፣ የምሬ ነው ምላቸው። ተስፋ አይቆርጥም። የምር አፍቃሪ ሰው ተስፋ አይቆርጥም። ወንድ ዲ ሲያፈቅር እኮ እንዴት ደስ ይላል! እውነት ስነግራችሁ፣ ወንድ ዲ ሲያፈቅር፣ አቤት መታደል! ወንድ ዲ ሲያፈቅራችሁ፣ አቤት አቤት መታደል፣ አልቋችሁ ወንግዲስ ያፈቅራችሁ ወይ እንዴት ደስ ይላል መሰላችሁ? እንግዲህ ያፈቅራችሁ እና እንግዲህ ይሄንን ነው ምለው። እንዲያልክ እንግዲህ በርታ፣ ጠንክር፣ ጠንካራ ከተበረታ ሄሉን በጅ ታስገባት አለሁ። ወደ ኋላ እንዳትል በርተታ፣ እንግዲህ በጅ አስገባት ነው ምለው። ሄሉዬም እንግዲህ እንደምትመለሽለት ባለሙሉ ተስፋ ነው። ከዚህማ ተገላገየረ በስመ አብ ይሄ ለሴት እንኳን ክብር የሌለው ነው። ይሄ ያ በሚባል ሰውዬ ክብር የሌለው ከዚህ ጋር እንዳትሄጂ። እውነት ለመናገር ከዚህ ጋር ከሄድሽ እኔ ምን ልበልሽ? ሄዱ ወዲያ ራሱ ጥሩም አይደለ ይሄድሽ ማለት ነው እና ይህ ያ በሚባል ሰውዬው ይቀርብሻል ነው። አንቺም ችግዳነች ሲጀምር ዛሬ ልኩን ነግረሽዋል። እንኳንም ነግርሽው ሸ አንዳንዴ ወ ብለው ሲይዙት አይወድም ልሞትልህ እንወድሃለን እናፈቅርሃለን፣ እንዲህ ሲሉት ወንድ ልጅ አንዳንዴ እንትን አይልም። ያበዙታል በጣም። እና ደግ አረግሾ ዛሬ ላጥ ብላ ነው ጥላው የሄደችው። አይኑ ፈዞ ቀረ። መታ እንደ በፊቱ ትልመጠመጥልኛለች የማለት ነበረው መሰለኝ ሀሳቡ። ከዚህ በኋላ ጣገቤ እንዳትደርስ ብላው ነው የሄደችው። ጀግና ናት። እና እንዳልክ እንግዲህ እግዚአብሔር ይርዳህ ነው የምለው። እንግዲህ ፈጣሪ ያግዝህ። ሰው ያስባል ፈጣሪ ይፈጽማልና አንተንም ፈጣሪ ያግዝህ ነው የምለው። እንዳልክ እውነት በጣም የተገረምኩበት ነው ዛሬ እንዳልክ እውነት። እና ፈጣሪ ያግዝህ ይርዳህ፣ ፈጣሪ የምሬን ነው የምልህ። እሱ ፈጣሪ ያግዝህ ና እግዚአብሔር አምላክ አንድ ያርጋችሁ። ይህንን ነው እኔ የምለው የምጸልይላችሁ፣ አንድ ሁናችሁ አያሳየን። እኛ ምን ደስት በእውነት በቃ ሄሉ ከዚህ ልጅ ጋር ሆና እንዴት እናደድብንና ምንም ምን ምን እንድኮንም ብናን አንፈልግም ማለቀ ይሄ ለማለት ነው። እንግዲህ የመጣው ወዶች ይሄ መልካም ምሽት ይሆንላችሁ። ቪዲዮ አላስረዘምኩም። ሰላም ምሽት ይሆንላችሁ። ወዳችኋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።